ሕግን በመተላለፍ ከገነት የወጣው አዳም ወደ ክብሩ መመለስ ያልቻለባቸው የጨለማ ዘመናት ያዘነውን ሰው ማጽናናት፣ የተጣላውን የሰው ልጅ ከፈጣሪው ማስታረቅ ማንም አልተቻለውም ነበር። የዘመኑ ፍጻሜ በደረሰ ጊዜ ግን ከድንግል ማርያም አምላክ ሰው ሆኖ ሞትን በሞቱ ሊሽር መከራ መቀበሉን መጽሐፍት ያስረዳሉ። ከሌሊት ጀምሮ አይሁድ በይሁዳ መሪነት መጥተው ይሁዳ ስሞት አሳልፎ ሲሰጠው ከዚህ በኋላ ያለው መከራ ብዙ ነው። ግርፋቱ፣ ይሄ ችንካሩ፣ አክሊለ ሶኩ፣ ይሄ መስቀል በመሸከም መድከሙ፣ በጣም ብዙ ፈተና፣ ብዙ መከራ መድኃኒታችን ኢየሱስ ክርስቶስ ልብን የሚፈትን ሕሊናን የሚያነዋውጥ ብዙ መከራ ተቀብሏል። 6666 የጅራፍ አለንጋ ጀርባው ላይ ሲያርፍበት በጣም ጨክ ነው። ቁጥሩን ሁሉ እነሱ አያውቁትም እንደ የቆጠሩትን ነው እንጂ ስጋው አልቆ አጥንቱ ይታይ ነበረ። መገረፍ የሚገባን እኛ ነበርን። በደዌ መሰቃየት የሚገባን እኛ ነበርን። መቸንከር የሚገባን እኛ ነበርን። ግን በእኛ ተገብቶ ቤዛ ነው የምንለው። ለዛ ነው ቤዛነት። ማለት እሱ በድሎ ሳይሆን፣ እሱ በባህሪው ንጹሕ ነው። ቀደሳይል ቅዱስ እከብራይል ክቡር ነው። በባህሪው ንጹሕ ነው። ግን እኛን ለማዳን ለቤዛ አዳም መጥቷልና የእኛን ቁስል ተመልከት፣ የእኛን ቁስል እሱ ቆሰለ። በተለይ አባቶች ይህንን ሲተረጉሙ እጸበለስን የበላው አትብለ የተባለውንና ወደ ሞት የሚወስደውን ያችን ፍሬ የበላው አዳም የአዳም እግር ነው የተራመደው። ስለዚህ መቀጣት የነበረበት ማን ነው? አዳም ነው። መቸንከር የነበረበት የጸበለስን ዛፍ ቆርጦ የበሉት ሔዋንና አዳም ናቸው አይደል? የእነሱ እጅ ነው መቸንከር የነበረበት። ያንን ጸበለስ ቆርጦ የበሉ እነሱ ናቸው። እነሱ ነበሩ የሞት ያንን ጌታ የጠጣውን ሐሞት መጠጣት የነበረባቸው ተመልከት መገረፍ የነበረባቸው እነሱ ናቸው። ለምን አትብሉ የተባሉትን በልተው ወንጀል የሰሩት አዳምና ሔዋን ናቸው። የእነሱን ግርፋት እሱ ተገረፈ። ከልጦስ ጥራ የነጣፍ ድንጋይ እስከ ቀራኒዮ፣ ከጲላጦስ አደባባይ እስከ ቀያፋ የፍርድ ወንበር እንደ ወንጀለኛ መከራ ለሰው ልጆች ሲል በመቀበል አምላክ ጥግ የሌለውን ፍቅሩን የገለጸበት ነው ይላሉ የሃይማኖት አባቶች። ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ የብዙ ሰዎች ደም ፈሷል። እነዚህ ሁሉ ሊያድኑ አልቻሉም። ኃጢአት ሁሉ የሚያነጻው የአቤል አይደለም። በኩላብ የተሰቀሉ በእሳት የተቃጠሉ በመጋዝ የተሰነጠቁ ብዙ ነቢያት አሉ። ሊያድን የቻለው የዓለምን መስመር ሊቀይር የቻለው የመድኃኒታችን የኢየሱስ ክርስቶስ ደም ነው። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጢአት። ክርስቶስ ከራሱ ጋር በመስቀል ላይ ሆኖ ከራሱ ጋር ያስታረቀን ነበር። እኛ መሞት ሲገባን እሱ ሞት እኛ መሰቀል ሲገባን እሱ ተሰቀለ። ስለዚህ ይሄ ፍቅር ለማን አለ? በዓለም ላይ የፈለገ እናት አባት የምትወዳት ሚስት የፈለገ ቢሆን ነፍስ እስከ መስጠት ድረስ ዋጋ ይከፍሉልህ። ነፍሱን እስከ መስጠት የወደደን አንዴ በመስቀል ላይ ተሰቅሎ እስከ ሞት የወደደን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው ስለዚህ ያ የክርስቶስ መስቀል ምንድን ነው ፍቅር የተሰበከበት እሱ ጎኑን በጦር ለወጉት ምህረት ካደረገ እየገደሉት የሚያደርጉትን አያውቁምና ይቅር በላቸው ካለ ሰዎችም ለበደሏቸው ይቅር ማለትን መማር ይገባቸዋል ብለዋል ቅድስት ነፍሱን በፍጹም ተዋህዶ ከድንግል ማርያም የነሳው ስጋ የሰውን ስጋ ለብሶ ያዳንን መከራን የተቀበለው ራሱ ካሳ ሆኖ ደሙን አፍስሶ በደሙ የገዛ እርቅን ሊያስተምረን ነው። እርቅ ማለት ይቅር መባባል እኮ ነው። ይቅር መባባል፣ ይቅርታ መጠየቅ፣ ይቅርታን ደግሞ መቀበል ስንጸል እኛም የበደሉንን ይቅር እንድንል በደላችንን ይቅርበለን እያልን አደል የምንጸልየው። እኛ ይቅር ካላልን እኮ እንዴት አድርገን ነው በፊቱ ቆመን ይቅር በለን የምንለው? ስለዚህ ይቅርታ፣ እርቅ፣ ስምምነት እነዚህ የክርስቲያን ገንዘቦች ሊሆኑ ይገባል። ክርስትና ሰላም ነው፣ ፍቅር ነው፣ እርቅ ነው። ስለዚህ የሰው ልጆች በሙሉ በዚህ መኖር አለባቸው። በዮሐንስ አስር ላይ ነፍሱን ስለ ሰው ልጅ ከመስጠት በላይ ከዚህ የሚበልጥ ፍቅር ለማንም የለም። ስለዚህ እኛ ትልቁ ከዚህ የምንማር ይቅርታ፣ በተለይ ኢትዮጵያ ይቅርታ ያስፈልጋታል። በደል እንቆጥራለን በጣም ወደ ኋላ እንመለከታለን። በጣም በጣም ትናንትና የተደረጉ ነገሮችን አስታውሰን ዛሬ በቀል ውስጥ እንገባለን። ስለዚህ ከዚህ መጽናት አለብን። ይቅር የምንለው ምን አይነት በደል ነው ስንል ደግሞ አይመረጥም። በክርስትና ጌታችን ኢየሱስ ክርስቶስ ሚሰሩትን አያቁምነ ይቅር በላቸው ያለው ማንን ነው? የገረፉትን፣ የወጉትን አይደል እንዴ? መከራ ያበሉትን። እኛ አንዳንድ ጊዜ በስራዬ ነው የመጣው ይቅር አልለውም፣ በህይወቴ ነው የመጣው በትዳሬ ነው የመጣው እንላለን። በመጽሐፍ ቅዱስ ውስጥ ለይቅርታ ኤክሰፕሽን የለውም። በየትኛውም ሲቹዌሽን ሰዎች ቢበድሉ ይቅር በል ነው የሚሉ። ይህ በመስቀል ላይ የተፈጸመ የማዳን ሥራ እርቅ፣ ይቅርታ፣ ሰላም የተሰበከበት እንደመሆኑ በዕለት ተዕለት ሕይወታችን የሚገለጥ ሊሆን እንደሚገባም አባቶች ያስረዳሉ።